ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው። ኦኬ እና ዶክቲ ፋይል እና ብቅ ጥልቅ ፈካነን ጠፍጠሽ ብዬ መጥቻ ነው ማለት ነው። እነ ትክክልዬ የኔ ውዶች የኔ የኔ የኔ ልዩዎች ማለት ነው። እንዳልክ ብቅ ጥልቅ ፈካ ደመቅነ ጠፍጠሽ ብሎ ዛሬ ለጥፏል ማለት ነው። ኧረ መልሱን ስጭኝ እያላት ነው። ኧረ መልሱን ስጭኝ እያላት፣ ወይኔ የግርሻት ፍቅር ከባድ እኮ ነው። የግርሻት ፍቅር ከባድ ነው። እኔ አፈር ልብላ ወንድሜ፣ እኔ ራሴ ሽቅብ ሽቅባልኝ። እንዲ እንዲሁ እንዳልክን ስናይ ግን ሆዳችን ቡጭ ቡጭ የሚል አለ። እኔ ራሴ ሆዴ ቡጭ ቡጭ ነው የሚለው። ወይ ወይ ወይ፣ በዚህ በዚህ ጦርነትማ እንዳልክ አሸንፈ እንዳትወጣ። ስፖርት እየሰራ ነው እንዳልክ ይኸው ጡንቻውን ሁሉ እያጠነከረን ወንድ ሆነ ሄሉ ጋ ይከተለኛል። የኔ ነሽ እያለ ነው። የኔ ነሽ እያለ እንዳልክ ጦርነቱን እያፋፋመው ነው። አለብኝ እያለ ነው እንዳልክ። የሄሉንና የእሱን ፎቶ አድርጎ ማለት ነው። ሄላው ሄልሻዬ፣ መልስ ስጭኝ እያለ ነው። አንቺ የኔና የኔ ብቻ ነሽ እያለ እንዳልክ። ጦርነቱን ታይዙታል፣ ተፋፍሞታል። ሶስተኛ ናቲ ደግሞ ብቅ ጥልቅ፣ ፈካደ መቀነጠፍ ብለህ በጦርነቱ መቀላቀል ይኖርብሃል ብዬ ነው ማስበው። ምን አለበይኝ እያለ እኮ እንዳልክ ለጥፏል። ወይኔ አፈር ልብላ! እኔ እንደሆነ እግዚአብሔርን ሆዴ ድንግጥ ድንግጥ አለ። በቃ ፊቱ ፊቱ ሰው የሚጨክንበት ፊት ግን የለውም፣ እንዳልክ ማለት ነው። በዚህ ሰዓት ሄሉች ሳሏት እንግዲህ እኛ እንዲሽቅበ ይነዳሉ ሴሉ ውዝ ግብቅቅቅ ያለ ውስጥ እንደምትገባ እርግጠኛ ነኝና ምን አስተያየት አላችሁ እንዳልክዬ። እኔ ክፉ አልናገርም እንዳልክም ቢመጣ ከእሷ ጋር ደስ ይለኛል፣ የሀብል ከእሷ ጋር ከሆነ ደስ ይለኛል። እኔ በሁለቱም በኩል አላለቀልቅም። ሁለቱም ሲለጥፉ ሞቅ ደመቅ አድርጌ ልናንተ ዘርጋ አድርጌ ነጠፍ አርግቼ ይለጥፋላችኋለሁ። እና ምን አስተያየት አላችሁ እንዳልክ ዛሬ ቲክቶክ ላይ የለቀቀውን ይሁት ሙዚቃው ላይ የነበሩበትን አካባቢ የቃዥ ትክዝ ንጥፍ ቅፍ ሳይሆን እግሩ ንጥፍ ጥፌሽን ትክዜሽን ሆኖ በሙዚቃ ምን አለበኝ የሚለው ሙዚቃ አድርጉ ለቋል። አሁን ደግሞ በዩቲዩብ ላይ ለቋል። አ ምን አለበይኝ እያለ ነው። እናንተስ ምን ትላላችሁ? እስቲ ለዚህ ነገር እውነት እንዳልክ ከልብ አፍቅሯት ነው እውነት እንዳልክ ተለውጦ ነው የሚለውን አስተያየት ስጡ። እውነት ፈልጓት ነው ወይስ የሞተውን ዩቲዩብ ሊያነሳባት ነው? ይሄንንም አስተያየት ስጡ። እናንተስ ምን አይነት ስሜት ተሰማችሁ? ከያብ ጋ ብትሆን ወይስ ከእንዳልክ ጋር ብትሆን ነው የሚሻለው? እኔ ግራ ገባኝ። ምን ይሻላል? ምን ይሻላል? በፊት አፋፍሚ ሚድ ቲክቶኩን በአንድ እግር እንዳልክ እንዳልክ ሳስ ብለው የነበረው አሁን እኮ ሁለት በአንድ ጦርነት ሆነ። ወደ የትኛው ሊድ ግራ ገባኝ እኮ እንዳልክ ላይም የሚጨክን ሆድ የለኝም፣ ያም ላይ የሚጨክን ሆድ የለኝም። የትኛው ማርሽ ይዤ ልቀርቅረው? እስኪ መንገድም ለእኔ ስግር ንገሩኝ ማለት ነው። ዋይ ዋይ ዋይ ዋይ እንዳልክማ ዝንጤሽም ብሎ ጡንቻውን በቃ ሰውነቱን ሁሉ አሳምሮን የመጣው ያብን አንተ ከእኔ አትበልጥም፣ እኔ ንጉሱ አለው እያለ ነው። ያብም እንግዲህ ዛሬ ማታ ምን ይዞ እንደሚመጣ አናቅም። ያብም አንበሳ ነኝ ብሎ እንደሚመጣ እርግጠኛ ነኝ። የምነግራችሁ ያቺኛዋል ጆሮ ግድ ብሎ ያብ ይመጣል ብዬ ነው የማስበው ጃበን ያልተረዳነው ነገር አለ ብዬ የማስበው ምን እንደሆነ ታውቃላችሁ? ያችኛዋ ልጅ አስፈራርተው ሊሆን ይችላል። አንተ ከኔ ጋር ካልሆንክ ራሴን አጠፋለው ብላው ሊሆን ይችላል። ለመወሰን ያቃተው ገባችሁ እሱ ግን ሄሉን የሚወዳት የሚያፈቅራት ህይወቱንም ከሱ ጋር ከእሷ ጋር ነው መቀጠል የሚፈልገው ውሳኔ የከበደው በህይወት ጉዳይ ነው ብዬ ነው ማስበው ራሴን አጠፋለው ብላ ወስናበት ሊሆን ይችላል ልጁ ግራ የገባው እንደዚሁም ደግሞ ያ አሳልፎ ለእንዳልክ ሄሉን እንደማይሰጣት እርግጠኛ ነኝ ያ እንዳልክም ደግሞ ጦርነቱን ተሳትፎ ያ በድ አሸንፎ በእጁ ሊያስገባ እንደተዘጋጀ ያስታውቃል ማለት ነው። ፊሽካ ነፊዋ ደግሞ እኔ ፊሽካ ብዬ ፊሽካ የምነፋው እኔ እኔ እና አስተያየታችሁን እስቲ እስቲ ጻፉ፣ ብቅ ጥልቅ ፈካድ መቅጥጠፍ ምናምን ብላችሁ የግርሻት ፍቅር ያለባችሁ ምች መጋኛ ውቃቢ ሁሉ ከላያችሁ ላይ ይክፈፈው። ወይኔ ጸጸት ጸጸት እኮ እንዲህ ነው የሚያደርገው። በግማሽ የቀረ ፍቅር አሁን በሙሉ ሊሆን ሲል እንቅፋት ይበዛልና፣ እስኪ ኮሜንት አስተያየታችሁን ብቅ ጥልቅ ፈካን ምጠፍ ብላችሁ ለጥፉልኝ። እላችኋለሁ፣ ወዳችኋለሁ፣ አከብራችኋለሁ። እኔ ራሴ ግራ ገባኝ፣ አሁን ግራ ገባኝ። ወደ እንዳልክልሁን ወደ ያብልሁን አለቅላቂ እኮ መጨረሻ ላይ ሜዳ ነው የሚቀረው። እኔ ምን ይሻለኛል እኔ አላዳለም አላዳለም። ያብም ከመጣ አለቀልቃለሁ እንዳልኩም ሲመጣ አለቀልቃለሁ አለቀልቃለሁ። እንዴ ለምን ልፈንዳ? እንዳልኩም ብደግፍ እንደ እንዳልክና እሷ ካልተሳከል ልጦዝ ያብን ብደግፍ ያብና እሷ ካልጠገዙ ልጦዝ የለውበት እኔ ከሁለቱም ጎኑኝ፣ አርገብጋቢ ፊሽካነፊ ነፊ ደሞ ሆነው አስተያየታችሁን ጻፉልን። በጭንቅላታችሁ ያለውን አስተያየት ሁሉ እንደ እኔ እንደኔ የጦዛችሁ ሁሉ፣ ግራ የገባችሁ ያጋባችሁ ሁሉ አስተያየት ጻፉ። ወዳችኋሉ፣ አክብራችኋል። መልካም ምሽት።